ለማንኛውም ታጥሞ ጭቃ ማለት ይህ ነው እንግዲህ። ትናንት ከትናንት ወዲያ ደህና እየመሰልከኝ ነበረ። ይሞቃሉና ሙቀት ፈጠሩብኝ። መጀመሪያ ፀሐዩ እነ ሩማል በቃ ደስ የሚል ነበረ። ለስለስ ያለ ለስለስ ያለ ነው ፀሐዩ

ጋዜጠኛ ለማለት ይኸውልህ። ለማንኛውም ጥርስ ያምራል በደንብ መሳክ ትችላለህ። የኛው የዛኔው እየቀለልክበት ከሆነ ለሴት ልጅ ክብር ሲኖረ የዛኔ ይገባል። በነገራችን ላይ ውስጥ የሌለው ነገር ስታደርግ ውስጥ የሚኖር ውጭም ግን ፀሐይ እንዳይመታብኝ አያገባም። ሰላም ሰላም! ምርጦቹ ባለማተቦቹ ሙስሊም ቤቶችን እንደዛ ይ ስትንቅ ሚዲያ ላይ ስታወራ፣ ዛሬ ደግሞ ከፍቅር ጋር ልትቀበላ ስትል ምን አስክ ምን ሆነክ እንደዚህ ትዝረከረከው አንተ። ወይኔ አንተ ነበዲ ሳደቄ ነበረው አመት ከምናምን። ወይኔ በእውነት መቤት ወደ ራስሽ መመለስሽ በጣም ደስ ይላል። አትዝረክረክ፣ እውነት አብርሻ አትዝረክረክ። ለነገሯ ወድንሽ ጌት ሲያይ ምናሱን ሆን አወጣኸው እኮ አዝረከረከው ምናስህል እንግዲህ ትዘጋልላለ በእናትህ። ለማንኛውም ዛሬ ሩታን ቀጥረክ መናላጥ ነው ከፍቅር ጋር ቤት ተላልጠ ሞታን በአንተ ቤት ተላግረክ ሞታን። ኧረ ኧረ እንደው ከጥፍሯ ቆሻሻ እንኳን አልቆጠረቻችሁም እኮ እሷ እኔ ምን አይነት እኔ ሩታን ያነ ማድነቅ ሩታን ያነመውደድ መውደድ መቤቴ ንፉግነት ነው። እግዚአብሔር ምስክሬ ነው፣ ንፉግነት ነው። እንኳንስ የቀረብሽ ሩታዬ